የብሔሮች የብሔረሰቦች ሀገር የሆነች ኢትዮጵያ በብዛ ባህልና ማንነት ውስጥ አንድነትን ታሳያለች። በፌዴራሊዝም ስርዓት ውስጥ ኢትዮጵያ ራስን በራስ የማስተዳደር መብት፣ የጋራ አስተዳደርና መልካም ግንኙነቶች ላይ እድልን ሰጥታለች። ፌዴራል ስርዓትም በጣም አመች ነው ለመሰለ የተለያየ ብዙ አማራጭ አለ አማራጭ ያቀርባል፣ በጋራ ለመኖር የተለያየ አማራጭ ያቀርባል። ግን እኛ ምንድነው ገና ስርዓቱ ሳናቀው ንሳንለው ማጠላላት በዛ ማለት ስዓቱ ሱ የተገነባበት ትርክት ራሱ ችግር ያለ በትርክት ነል የሚለያ የሚከፋፍል ሀገር የሚያፈርስ ምናምን አይደለም። ይህም እግዲህ ከመጀነሻው ላይ የነበረ ችግር ነል በትክክለኛው ትርክት በትክክለኛው አግባብ ስላልታየ ነዋል። አሁን አሁን ሮዝሮሁን ሁን ደቨሎፕመንትአለ የፌዴራል ስርዓት በለውጡ ዓመታት ይበልጥኑ ክልሎች በፌዴራል ስርዓቱ ራሳቸውን በራሳቸው የማስተዳደር ሙሉ ነፃነታቸው እንዲጠበቅ ማድረግ የተቻለበት መሆኑን የሚናገሩት የሰላም ሚኒስትር ዴኤታውም ቸርነት ገነና ናቸው። ክልሎች፣ መንግስታት መካከል ያሉትን ግንኙነቶች በመከታተል ክፍተቶችና ችግሮችን ለይቶ በፖሊሲ ስትራቴጂና በአሰራር በመደገፍ እንዲሁም ሊፈጠሩ የሚችሉ አለመግባባቶችን በድርድር በመተባበርና በአጋርነት እንዲፈቱ ማድረግ አንዱም የፌዴራል ስርዓቱ ባህሪ መሆኑን በመግለጽ ጭምር ነው ለውጡ ከመጣ በኋላ እውነተኛ የፌዴራል ስርዓት ለመገንባት ከሚደረገው የፌዴራል ስርዓትን ለማጠናከር ከሚደረገው አንዱ ጉዳይ ምንድን ነው? ክልሎች በነጻነት ያለምንም ድጋፍ ወይም ደግሞ ድጋፍ ሲባል ኢንተርቬንሽን ራሳቸውን በራሳቸው የማስተዳደር መብት ተሰጥቷቸዋል። በዚህ መሀል ደግሞ ራስን በራስ የማስተዳደር መብት ብቻ ሳይሆን በክልሎችና ማንኛውም ማህበረሰብ አብሮ ሲኖር ኮንፍሊክቶች ይፈጠራሉ። ኮንፍሊክቶችና ግጭቶች ሲፈጠሩ ደግሞ እነዛን ኮንፍሊክቶችና ግጭቶችን በንግግር፣ በውይይት የማስተዳደር ጉዳይ አንዱ የፌዴራል ስትራክቸር ትልቁ መሳሪያ ነው ማለት ነው። በእርግጥ በክልል መንግስታት መካከል የሚፈጠሩ ችግሮችን ለመፍታት የሚደረጉ ውይይቶች ለፌዴራል ስርዓቱ መጠናከር እድል የሚሰጡ ናቸው። ይህ ውይይትና ንግግርን ባህል አለማድረግ ባለፉት ጊዜያት በኢትዮጵያ ለፌዴራል ስርዓቱ አደጋ፣ እንዲሁም በክልል መንግስታት መካከል ካም ግንኙነቶች እንዳይኖሩ አድርጎ መቆየቱ ይነሳል። ኮንፍሊክቶችን በኔጎሼሽን፣ በንግግር፣ በውይይት የመፍታት የመንግስታት ግንኙነት ስርዓት ትልቅ ለፌዴራሊዝም አስፈላጊ የሆነው ነው። አንዱ ጉለት የነበረው ከለውጡ በፊት እሱ ነው። ችግሮችን በውይይት እና በንግግር ለመፍታት የሚያስችል ፕላትፎርም አልተፈጠረም። ችግሮችን በውይይትና በንግግር የመፍታት ኢንስቲቱሽናል መዋቅር የለም ብቻ ሳይሆን ምንድነው ስሙ፣ ልምዱም የለም። የነበረው ምንድነው የሚደረገው በአርቢትሬሽን ወይም ደግሞ አንድ ቦታ የሚወሰን ውሳኔ ሄዶ እንዲፈጸም ነው የሚደረገው። ይሄ በሰላማዊ መንገድ ለመፍታት በንግግር በመመክክል ለመፍታት ደግሞ ትዕግስት ይጠይቃል፣ ጊዜ ይወስዳል፣ መታገስ ይጠይቃል፣ የአንዱን መቀበል፣ አንተ ደግሞ ያለ መስጠትና መሀል ላይ መገናኘት ይጠይቃላል። ስለዚህ የዚህ አይነት አስተሳሰብ ነው ማህበረሰብ ውስጥ መፍጠር ያለብንና እዛ ጋር በደንብ ይሄ ዲሞክራሲያዊ ባህላችንም ማሳደግ አለብን። የውይይት የንግግር ባህላችን ማድረግ አለበት። ባለፉት ዓመታት ይታዩ የነበሩ በአፋርና ሶማሌ ሕዝቦች መካከል የተፈጠሩ ችግሮችን በመነጋገር መፍታት የተቻለበት መንገድ ለመንግስታት ግንኙነት መሻሻል አዲስ ምዕራፍን ከፍቷል። የለውጡ መንግስትም ለመንግስታት ግንኙነትና በፌዴራል ስርዓት ውስጥ ራስን በራሴ ማስተዳደር ሙሉ ነፃነቱን መስጠቱንም ያሳያል። የመንግስታት ግንኙነት የፌዴራል ስርዓቱን ለማጠናከር ቀጣይነቱንም ለማስጠበቅ የሚያስችል ተቋማዊ ስርዓትን ለመፍጠር እንደምሰሶ ሆኖ ያገለግላል። ችግሮች ሲከሰቱም በሰላማዊ መንገድ ለመፍታት የሚያስችሉ ሁኔታዎች በመፍጠር የዳበረና ቀጣይነት ያለው የፌዴራል ስርዓትና ጠናከረ የመንግስታት ግንኙነት አካሄድም ተደርጎም ይወሰዳል።